በፍቅር ከተማዋ ፓሪስ ምዕራባዊ ክፍል ከሮይል ማልማዞን፣ በዓለም እልፍ ልቦችን በፍቅር ጣለም። ሁሉም ላያስወጡት በልባቸው ዙፋን ውስጥ አስቀመጡት። ከቆሻሻ አንሽነት በዓለም ሻምፒዮን የመሆን አስደናቂ የህይወት ገድል። ፍሮም ጋርቤጅ ኮሌክተር ቱ ቢ ኤ ዎርልድ ሻምፒዮን ላይፍታይም ጆርኒ በደሳሳ ጎጆ ውስጥ የሚገኘው እናቱን አራት ወንድምና እህቶቹን በእለት ጉርስ ለማብላት የወዳደጉ እቃዎችን አንስተው በመሸጥ ስራ ተጠመደም። አባቱን ገና በ11 ዓመቱ በሞት ተነጠቀም። ቆይቶም ወንድሙን ሞት ዳግም ወሰደበት። እናቱ ልጇን ልክ እንደ ኩዮቹ የፓሪስ ህፃናት በቅንጦትና በድሎት እንዲያድግ አቅም ባይኖራትም በህይወት ለተሻለ ነገ እንደ ዋይን አጣፍጣ ሰራቸው። አርሰን ቬንገርና አርሰናል ፊታቸውን አዞሩበት። ሬንስ፣ ሎሪዮን፣ ሶሹና ሌሎችም በፍጹም ብለው በራቸውን ዘጉበት። ቁመቱ አጭር ነው፣ ለእግር ኳስ አልተፈጠረም ሲሉ ነቀፉት፣ ተዘባበቱበት። ለዕለት ጉርስ ፍለጋ በቆሻሻ ውስጥ ካለፈበት ከዚያም መጥፎው የሰቆቃ ህይወት 20 ዓመት ቆይታ በኋላ ባለም ፍጹም ደስተኛው ሰው ሆነ። ጠንከረ፣ ከሰራህ በስኬት ማማ ውስጥ ትሻገራለህ። የእናቱን ታላቅ የህይወት ምክር በአእምሮ ያስታወሰ ለተሻለ ነገም በላቀው ቁርጠኝነት ላይቀመጥ ተነሳም። ውሽንፍሩ ያልጣላቸው የማያንቀላፉ ህልሞች። ኒጎሎ ኮንቴ የተወለደው በመጋቢት 29 1991 በፈረንሳይ መዲና ፓሪስ ምዕራባዊ ክፍል በሚገኘው ሩዌል ማልማዞን ውስጥ ነው። የዘር ግንዱ ከአፍሪካዊቷ ማሊ ይመዘዛል። በ1980 ኑሮን ለማሸነፍ ወደ ፈረንሳይ ከተሰደዱ የማሊ ቤተሰቦች የተገኘው ኒጎሎ ኮንቴ የስሙ መጠሪያ ከጥንታዊው የማሊ ስርወ መንግስት ንጉስ ስም እየተወረሰ ነው። እናቱ የታላቁን የማሊ ንጉሰ ነገስት ንጎሎ ዲያራ ንጉሳዊ ስም ለልጃቸው መጠሪያ እንዲሆን መረጠች። ንጎሎ ዲያራ በባርነት ቀንበር ውስጥ የነበረ በኋላ ላይ ግን ነፃነቱን አውጆ ራሱን የማሊ ንጉሰ ነገስት በማድረግ ከ1766 እስከ 1861 የዘለቀውን ስርወ መንግስት በቀዳሚነት አስተዳድሯል። ስምን መልአክ ያወጣዋል ወይስ የኒጎሎ ዲያራ እና ኒጎሎ ኮንቴ የህይወት መስመርት ተዛማጅ ይሆን? የኒጎሎ ኮንቴ ወላጅ አባት ድንጋይ በመጥረብ ሙያ ውስጥ እናቱ ደግሞ በጽዳት ስራ የተዳደሩ ነበር። ኒጎሎ ኮንቴ እንደ ሌሎቹ የፓሪስ ህፃናት በቅንጦትና በድሎት አላደገም። ፍቅር ብቻ በሚሰበክባት ደሳሳ ጎጆ ውስጥ ከአራት ወንድምና እህቶቹ ጋር የተገኘውን ተካፍሎ በመብላት የህይወቱን ቃና ይጀምራል። እናቱ ልጇ ልክ እንደ ታላቁ የማሊ ንጉሰ ነገሥት ኒጎሎ ዲያራ ታላቅና ጀግና ሰው እንዲሆን አጥብቃ ትሻ ነበርና ዘወትር በደሳሳዋ ጎጆ ውስጥ በስስት እየተመለከተቸው። ታበረተዋለች ። ረሃቡን ጣፋጭ በሆኑ የህይወት ምክሮች ታስታግስለታለች። በተሻለ ነገ የማለፍ ጥበብን እያለማመደችው ጥሙን ትቆርጥለታለች። ህልሙን አዳሪው ትንሹ ልጅ በሩይል ማልማዞን እግር ኳስን እየተጫወተ አደገ። በስምንት ዓመቱ የሱረን እግር ኳስ አካዳሚን ተቀላቅሎ እስከ 2010 ለ10 ዓመት ያክል እግር ኳስን እየተጫወተ ለቀጣይ የህይወት ምዕራፍ ሽግግርን ፈጠረም። ከከፋው የድህነት አረንቋ በላይ እጅግ የገዘፈ ጥቁር ቀን ግን የትንሹን ልጅ ልብ ክፉኛ አሳዘነም። ገና በ11 ዓመቱ አባቱን በሞት የነጠቀው ከቀኖች ሁሉ የከፋው ጥቁር የጨለማ ቀን የትንሹ ልጅ የሕይወት ጅማሮ በፈተናዎች የተሞላ ሆነ። በደሳሳ ጎጆ ውስጥ እናቱ፣ አራት ወንድምና እህቶች ይኖራሉ። የሚላስ የሚቀመስ በሌለበት በዚያ አስቸጋሪ የህይወት ውጣውረድ ውስጥ ትንሹ ልጅ ለዕለት ጉርስ በፓሪስ ጎዳናዎች ወጣም። የወዳደጉ እቃዎችን ፍለጋም፣ የተጣሉ እቃዎችን በቆሻሻ ውስጥ ለማንሳት በፓሪስ ጎዳናዎች ማማተሩን ቀጠለም። በለስ ከቀናው መልሰው አገልግሎት ላይ የሚውሉ ፕላስቲክ መሰል የወዳደቁ እቃዎችን በቆሻሻው ውስጥ ፈልጎ እያነሳም በመሸጥ በደሳሳዋ ጎጆ ውስጥ ላሉት ቤተሰቦቹ ዳቦ ይዞ ወደ ቤት ይገባል። እናቱ ፈገግ ብላ በፍቅር ዓይኗ ትመለከተዋለች። የተሻለ ነገን ዓይኗ ላይ በትልቁ ያነባል። ቁመቱ አጭር ነው ለእግር ኳስ ተጫዋችነት አይሆንም በማለት በጊዜው ሊያስፈርመው የፈለገ ክለብ አልነበረም። ልቡ ግን የስኬትን ብርሃን አጥብቃ ትሻ ነበርና በቁመት ትንሹ ብላቴና ነገውን በስኬቶች ማማ ለማለፍ ማንነቱ በሆነው የታታሪነት መንፈስ በትጋት መስራትን ቀጠለም። በሕይወት ቅብብሎች እያለፈ የሰመረውን የእግር ኳስ ህይወት ለመኖር ውስጡ በተሻጋሪ ክልም የተሞላው ትንሹ ልጅ በ2010 የቢሎዌን ወጣቶች ቡድን ተቀላቀለም። ቁመት አልታደለም ለእግር ኳስ አልተፈጠረም የሚሉ ነቀፌታዎችና አሉባልታዎች ለባለራዩ ተጓዥ ነቃሽ ቦታ አልነበራቸውም። ሁልጊዜም ለተሻለ ነገ ይዋደቃል። እናቱ የሰጠችው ትልቁ የህይወት ስጦታ በአእምሮው ያቃጭልበታል። ጠንክረህ ከሰራህ በስኬት ማማ ውስጥ ትሻገራለህ። ኒጎሎ ነገ የተሻለ የሚሆነው ጠንክሮ በመስራት ብቻ ነው። የእናቱን ትልቅ የህይወት ምክር ያስታወሰ ለተሻለው ነገ የማይናወጥ መሰረትን ጣለም። ክለቦች በራቸውን የዘጉበት ኒጎሎ ኮንቴ በተላበሰው ጠንክሮ የመስራት ማንነቱ አሸናፊ ሆነም። በእግር ኳስ ህይወት ጅማሮ ላይ ትኩረት የተነፈገው ባለራእይ በ2013 በበርካታ ክለቦች የዝውውር ራዳር ውስጥ ራሱን አገኘው። ኔጎሎ ኮንቴ በ2013 ክረምት ላይ በፈረንሳይ ሊግ ሁለተኛው ርከን የሚሳተፈውን ኮንን ተቀላቀለም። በኮን እግር ኳስን በላቀ ደረጃ መጫወት ቻለም። ትህትናን ከጠንካራ ስነ ምግባር ጋር ከቤተሰቡ የወረሰው ኮከቡ በአዲሱ ክለቡ ኮን ይበልጥ እያደገ ፍሬ ማፍራት ቻለም። ታታሪው ኮከብ በፈረንሳይ እግር ኳስ ምርጥ የተከላካይ አማካኝ ያስባለውን አስደናቂ ብቃት አሳየም። ኒጎሎ ኮንቴ ኮንን ወደ ፈረንሳይ ሊጋ እንዲያድግ ትልቁን ድርሻ ተወጣ። በቀጣዩ ዓመት ክለቡን ከወራጅ ቀጠና ስጋት አውጥቶ ከወገብ በላይ ማስቀመጥ ቻለም። በአስደናቂ የህይወት ቅብብሎች እያለፈ ከስኬትም ለተሻለ ስኬት የሕይወት ሩጫውን ቀጠለም። ለውድቀት ከቶውንም የማያንቀላፈው ባለህልም ህይወትን በሩጫ ድል ነሳት። በእንግሊዝ እግር ኳስ የዙፋን አክሊል ለመድፋት በ2015 የሌስተር ሲቲ ተጫዋች የሚያደርገውን ታሪካዊ የዝውውር ስምምነት ተፈራረመም። በመጀመሪያ ዓመት የሌስተር ሲቲ ቆይታው ክለቡ በአስገራሚ ጀብዱ የፕሪምየር ሊጉ ዋንጫን ሲቀዳጅ ጥቁር ፈርጥ የማይተካን ሚና ተጫወተም። ታታሪው ኮከብ ከምንም ተነስቶ በጠንካራ የሥራ ሥነ ምግባር የህይወት ብሂል በእንግሊዝ ፕሪምየር ሊግ አዳጊ በነበረው ክለቡ የወርቅ ሜዳሊያን አጠለቀም። ሜዳ ላይ ጠንኮሮ የመስራት አስደናቂ ብቃት ለግሉ ተሰጥቶታል። የእኔ ባደረገው ብለው የሚመኙት ግሩም ስብናን እስከ ወዳኛው ተላብሷል። በሞገዱ መናወጥ፣ በውሽንፍሩ ብዛት ማንነቱ የማይቀየረው ኒጎሎ ኮንቴ ሞገዱን፣ ውሽንፍሩን፣ ደስታውን ሁሉንም በፈገግታ ይሸኛቸዋል። የሚያበራ ውስጣዊ ውበት፣ የእውነት የውስጥ ፈገግታ፣ በአሴት የተሞላ የልብ ፈገግታ ብቻ ኒጎሎ ኮንቴም የካበት ጥንካሬ መንፈስ የጸና ይደክመኝነት ባለ ሶስት ሳንባ ባለቤት ከግሩም የመከላከል ብቃት ጋር ተላብሶ በ2015-16 ሌስተር ሲቲን ከገናና የእንግሊዝ ክለቦች በላይ በክብር ልቆ እንዲቀመጥ አስቻለም። ኔጎሎ ኮንቴ በላቁ የስኬት ክብሮች ማለፉን ቀጠለም። ህልሙን አዳሪው ጥቁር ፈርጥ የስኬት በትሮችን በከፍታ ጨበጠም። ከክለቡ የፕሪምየር ሊግ ዋንጫ ሻምፒዮን በተጨማሪ የአመቱ ምርጥ ተጫዋች ክብርን በማሸነፍ እልፍ ከዋክብትን ከኋላ አስከተለም። የእንግሊዝ እግር ኳስ አዲስ ኮከብ በተዋወቀበት ዓመት በርካታ ክለቦች የግላቸው ለማድረግ ጽኑ ፍላጎት አሳደሩበት። ያኔ በእግር ኳሱ ጅማሮ ላይ በነፃ ዝውውር የማስፈረም እድል አግኝተው ፍላጎት ያልነበረው አርሰናልን ጨምሮ በርከት ያሉ የፕሪምየር ሊጉ ክለቦች እባክህ እያሉ በራቸውን ከፈቱለት። እርሱ ግን በሰማያዊ ቀለም ተሸነፈ። ቼልሲ ጥቁሩን አብሪ ኮከብ በ2016 የግሉ አደረገም። ኒጎሎ ኮንቴ ላይወርድ በተሰቀለው የከፍታ ማማ ውስጥ ማለፉን ቀጠለም። በሁነቶች መናወጥ ከቶ የማያንቀላፉ ህልሞች በከፍታ ስኬት ውስጥ መሻገራቸውን ቀጠሉም። ትሁቱ ኮከብ ሰማያዊ መለያ በለበሰበት የመጀመሪያ ዓመት ቼልሲን በፕሪሚየር ሊግ አነገሰ። የቼልሲ ዓመቱ ምርጥ ተጫዋች ክብርን በማሸነፍ ድርብ ሽልማቱን ተቀበለ። አመለሸጋው ኮከብ የማይናወጥ ህልም አሸናፊ እንደሚያደርግ ለዓለም በጉል መነጽር አሳየ። ሁሉም ጠንክሮ በመስራት ለተገነባው ማንነቱ እስከ ወዲያኛው ተሸነፉለት። በሁሉም የሚወደደው ጥቁር ፈርጥ ዓለምን በፍቅር ጣለ። ትሁቱ ኮከብ በሚያበረው ስብናው በእግር ኳስ ያለፉ እልፍ ልቦችን በፍቅር ጣለ። ከፍቅር ከተማዋ ፓሪስ ምዕራባዊ ክፍል ሩይል ማልማዞን የተነሳውን ትሁት ኮከብ ሁሉም ሊያስወጡት በልባቸው ዙፋን ውስጥ አስቀመጡት። ደሻይ ሊትል ጋይ ዌዝ ዚሮ ሄተርስ ኒጎሎ ኮንቴ በ2021 ቼልሲ የአውሮፓ ሻምፒዮን ሲሆን የላቀውን የድል ጀብድ ሰራም። በፍጻሜው ክለቡ ማንቸስተር ሲቲን አንድ ለባዶ አሸንፈው የቻምፒዮንስ ሊግ ዋንጫን ሲያሳካ የጨዋታው ምርጥ ተብሎ ተመረጠ። ፕሪሚየር ሊግ፣ ቻምፒዮንስ ሊግ፣ የአውሮፓ ሊግ፣ ዩኤፋ ሱፐር ካፕ፣ ኤፍኤ ካፕ እና የዓለም ክለቦች ዋንጫን በቼልሲ ቤት ከፍ አድርጎ ሳመም። መገፋትን በጸና ለማያለፈው ኒጎሎ ኮንቴ በተከላካይ አማካይ ሚና ላይ ከፍታውን አወጀም። በድፍን እንግሊዝ ላሳየው ተስተካካይ የሌለው ብቃት ከፍ ያለው የእግር ኳስ የመኳንንት ማዕረግ ተሰጠው። ለአሸናፊው ኒጎሎ ኮንቴም ድህነትን፣ መገፋትን፣ ነቀፌታን ድል አደረገው ታታሪው ኮከብ የተሰጠም ልዩ የክብር ሽልማት የለስ ብሉን መለያ ለብሶ መጫወት ከጀመረበት ጊዜ ጀምሮ ለፈረንሳይ ብሔራዊ ቡድን የላቀ አበርክቶ አድርጓል። ወንድሙን በሞት ያጣው ኒጎሎ ኮንቴ ከሀዘን ጋር ሆኖ በ2018 ዓለም ዋንጫ ፈረንሳይ በሩሲያ የዓለም ሻምፒዮን እንድትሆን ሚናው ከንግግር በላይ ነበር። በመሃል ሜዳ ክፍል ከፖል ፖግባ ጋር የጠነከረ ዓለትን በመፍጠር የለስ ብሎ ሻምፒዮንነት ስኬት ለዓለም ከፍ ብሎ እንዲታይ ሁሉን ነገር ሰጥቷል። በ2022 የካታር ዓለም ዋንጫ ፍጻሜ አርጀንቲና አልተሸነፈው የፈረንሳይ ብሔራዊ ቡድን ውድቀት የታታሪ ኮከብ ኒጎሎ ኮንቴ በጉዳት ወደ ካታር ለመጓዝ ትልቅ አመንኪዮ እንደነበር የሚመሰክሩ ጥቂቶች አይደሉም። ፈረንሳይ በካታር አይደክሜውን፣ ጠንካራውን፣ ታታሪውን ጥቁር ፈርጥ በብዙ እንዳጣቸው ከሉሴል አይኮኒክ ስቴዲየም የፍጻሜ ፍልሚያ በኋላ በርካቶች ተናግረዋል። በፓሪስ ምዕራባዊ ክፍል ሩይል ማልማዞን የተጀመረው የእግር ኳስ ህይወት በተፈጥሮ ከተሰጠው ትንሽ ቁመት አንጻር ለእግር ኳስ ያልተፈጠረ በሚል ነቀፌታ በሕይወቱ ጅማሮ ላይ በብዙ የተገፋው ትሁት አብሪ ኮከብ በጸና የልብ መሻት ጀግኖ የሚያበሩ የስኬት ገድሎችን ከውኗል። በ1998 ዓለም ዋንጫ ፈረንሳይ ዋንጫውን እዛው ስታስቀረው እንደ እርሱ ከስደተኛ ቤተሰቦች የተገኙት ዜነድን ዚዳንና ቴሪ ኦነሬ አስደናቂ ብቃት ሲያሳዩ እኔም አንድ ቀን ለሀገር የፈረንሳይ ዋንጫ አሳካለሁ ሲል ቃል የገባው ትንሹ ልጅ ቃሉን እውን አደረገም። የሜዳ ላይ ታታሪነቱ፣ ግሩም የመከላከል ብቃቱ በሁሉም የእግር ኳስ ደጋፊዎች የላቀ ውዳሴ አትርፎለታል። ኒጎሎ ኮንቴን በልደት ቀን የጠራሁት ቀለል ያለ ዝግጅት ነበር። በሬስቶራንት ውስጥ በተዘጋጀው የልደት ዝግጅት ላይ የስጦታ ሳጥን ሰጠኝ። ሳጥኑ ሲከፈት በቸኮሌት የተሞላ ነበር። ሁሉም በሳቅ ወደቁ። ኮንቴ ይቅርታ ለኝ በስጦታው እንደሆነ ገብቶታል። ለስጦታው በጣም ይቅርታ ምንጃ የመምጣት እንደነበረብኝ አላውቅም ነበር ምክንያቱም የልደት ዝግጅት ላይ ተጠርች አላውቅም አለኝ። የኮን ቡድን አጋሩ ፊሊፔ ሰዓድ ስለ ኒጎሎ ኮንቴ አይናፋርነት፣ ትሑትና የልደት ቀን የማክበር ልማድ እንደሌለው የተናገረው ነው። በውጣ ውረድ ውስጥ ለማለፍ የተገደደው ኒጎሎ ኮንቴ በእግር ኳስ ጅማሮው ክለቦች የዝውውር በራቸውን ሲዘጉበት እግር ኳስን ትቶ አካውንታንት ለመሆን አመንትቶ የነበር ቢሆንም በጸና የዓላማ ቁርጠኝነት ጀግኖ እልፍ ስኬቶችን አሳክቷል። የሚጫወትበት ቦታ ለቀይ ካርድ የሚያጋልጥ ቢሆንም ትሁቱ ኮከብ በእንግሊዝ ቆይታው አንድም ቀይ ካርድ አልተመለከተም። የጨዋነት መለኪያው ዝምተኛ በሌስተርና ቼልሲ ቤት 222 ጨዋታዎችን አከናውኖ 31 ቢጫ ካርዶችን ብቻ ተመልክቷል። ክሎድ ማካሌሌና ሎሳና ዲያራ ለእግር ኳስ እድገቱ መሰረት የጣሉ ተጫዋቾች ናቸው። ከድርብ ስኬቶች በተጨማሪ የበዛ ትህትናን የተላበሰው ግሩም ኮከብ በሕይወት ሙሉ ሆኖ ለሚሊየን ህልሞች ተነሳሽነትን ፈጥሯል፣ እየፈጠረም ይገኛል። በመውጣትና በመውረድ በከፍታና በዝቅታ የተቃኘው የህይወት ቅኝት በጠንካራ የሥራ ሥነ ምግባርና በጽና ቁርጠኝነት ከምንም የስኬትን በትር መጨበጥ ችሏል። ከወዳደጉ እቃዎች አንሽነት የዓለም ሻምፒዮን የመሆን አስደናቂ የህይወት ግድል የፈጸመው ጥቁሩ አፍሪካ ኮከብ ለሚሊዮኖች የተምሳሌት አምባሳደር ሆነም። ጠንክሮ በመስራት ድልን የተጎናጸፈው ጥቁር ፈርጥ ዓለምን በጀግንነት ማርኳል። በሦስት ዓመት ልዩነት ውስጥ ብቻ ከፈረንሳይ ሦስተኛ ወርከን ተጫዋችነት በእንግሊዝ ፕሪምየር ሊግ መጫወት ቻለም። በ በሺ998 ቆሻሻ ውስጥ የወዳደጉ እቃዎችን ፍለጋ ማሰነም። በ በ2013 በፈረንሳይ ሶስተኛ እርከን ተጫወተም። በ2014 በፈረንሳይ ሁለተኛ እርከን የእግር ኳስ ህይወቱን ቀጠለም። በ2016 በሌስተር ሲቲ የፕሪሚየር ሊግ ሻምፒዮን ሆነ። በ2017 በቼልሲ የፕሪሚየር ሊግ ሻምፒዮን ዳግም በተከታታይ በፕሪሚየር ሊጉ ነገሰ። በ2018 የዓለም ዋንጫ ሻምፒዮን በመሆን በዓለም ፍጹም ደስተኛ ሆነም። በ2021 የአውሮፓ ቻምፒየንስ ሊግ ዋንጫ ክብርን አጣጣመም። በፈረንሳይ ብሔራዊ ቡድን ዓለም ዋንጫን ጨምሮ የዩኤፋ ኔሽንስ ሊግ ዋንጫን በክብር አሳካም። ዘጠኝ ዋንጫዎች፣ ከ20 የሚበልጡ የግል ሽልማቶች፣ የሚያበሩ ስኬቶች ላቭሪ ኮከብ በላቀው የህይወት ተስተጋድሎ ተበረከቱ ዘ ፕሌየር ዩ ኬንት ሄት ፍሮም ዚሮ ቱ ሂሮ ኒጎሎ ኮንቴ፣ ከፓሪስ ጎዳናዎች ባለም ምርጡ የተከላካይ አማካይ በመሆን በሚያበሩ የከፍታ ክብሮች ድልን አጣጠመም። የበዙ ስኬቶች ያልበረዙት ትሑቱ ባለህልም ኒጎሎ ኮንቴ የህይወት መንገዱ የመጠሪያ ስሙን ከወረሰው ታላቁ የባምባራ ስሮ መንግስት ንጉስ ንጎሎ ዲያራ ጋር አመሳስሉት። ዛሬም ነገም ለሚሊዮን ባለህልሞች አብሪ ኮከብ በመሆን የስኬት መንገድ ተምሳሌት መሆን ችሏል።